ሰላም እንዴት አላችሁ? የተወደዳችሁ ቻናላችን እያዳመጣችሁ ስለሆነ እናመሰግናለን። ቪኒሽየስ ጁኒዮር ሪያል ማድሪድ በሚቸግረው ጊዜ ወይም ሌላ የሜዳ ውስጥ መፍትሄ በሚያጣበት ጊዜ የግል ኃላፊነቶችን ሲወስድ የተናጠል ጥረቶቹ ከፍ ሲሉ እናያለን። ባለፈው ከአትሌቲክ ቢልባኦ ጋር በነበረው ጨዋታ ደስተኛ አልነበረም። ጎል አስቆጠረኩ በኋላ ሶስት ደቂቃ አራት ደቂቃ ወስዶ በቪያር የተሻረ ጎል፣ መጀመሪያ ስታዩት ከጨዋታ ውጭ አይመስልም ነበር፣ በኋላ ኤንሪክ ከጨዋታ ውጭ ነበር ተብሎ ጎሉ ተሻረ። ግን ጎሉ ከተቆጠረም በኋላ ደስታውን አልገለጽም። በሪያል ማድሪድ ደጋፊዎች ተደጋጋሚ ተቃውሞ ደስተኛ አይመስልም። ያው በማድሪድ ሊቆይ ጫፍ ላይ ደርሷል፣ ወደ ሳውዲ አይሄድም እየተባለ እየተዘገበም ቢሆን ነገር ግን የሪያል ማድሪድ ደጋፊዎች እሱ ላይ በተለይ ቫሌንሲያው ጨዋታ ላይ ባሰሙት ተቃውሞ ደስተኛ አልነበረም። ማድሪድ ጨዋታውን ባለቀ ሰዓት በፌዴ ቫልቬርዴ አስደናቂ ቮሊ ጎል አስቆጥሮ ካሸነፈን በኋላ በፍጥነት ወደ መልበሻ ክፍል የገባው የራል ማድሪድ ተጫዋች እሱ ነበር። ደስተኛ አልነበረም። ነገር ግን ሜዳ ውስጥ ከወራት በኋላ ነው እንደዚህ በጣም ጥሩ ሲጫወት የታየው። 16 ድሪብሎች ነው የሞከረው። ወደ ማድሪድ ከመጣበት ጊዜ ጀምሮ በአንድ ጨዋታ 312 ጨዋታዎችን አድርጓል። ስድስተኛው ከፍተኛ ብዙ ድሪብል የሞከረበት ጨዋታ ነው። ሰባተኛ ሲዝኑ ነው እንግዲህ፣ በሪያል ማድሪድ በዚህ ሁሉ ጊዜው ስድስተኛው ብዙ ድሪብል የሞከረበት። አስራ ሰባት ጊዜ ፕሬስ አድርጓል በጨዋታው ላይ። ከሁሉም የሪያል ማድሪድ ተጫዋቾች በላይ በተደጋጋሚ ፕሬስ ያደረገው ተጫዋች እርሱ ነበር። ስለዚህ ሪያል ማድሪድ አስቸጋሪ ጊዜ ውስጥ በሚሆንበት ጊዜ፣ ያ የአትሌቲክ ቢልባኦ ጨዋታ ከአርሰናል ሽንፈት መልስ የነበረ ስለነበር በጣም አስቸጋሪ ጊዜ ነበር፣ የግል መፍትሄ ወደ መስጠት ይሄዳል እና ብዙ ጊዜም ይሳካለት። በተለይ ብዙ ድሪብል ያደረገባቸውን ጨዋታዎች የነጠልን ካየን ማድሪድ አስቸጋሪ ወቅት ውስጥ በሚያልፈ ጊዜ የራሱን የግል መፍትሄ የበለጠ ወደ መውሰድ ይሄዳል። ለምሳሌ ባለፈው ከኤስ ሚላን የኖቬምበር ጨዋታ ማለት ኅዳር በኛ በሚላን ሶስት ለአንድ ከተሸነፉ በኋላ አንዳንዶቹ የማድሪድ ጋዜጦች እርግጠኞች ነን፣ አሁን አንቼሎቲ ይባረራሉ፣ በሳቸው ፈንታ ከዚህ በፊት ዩሌ ሎፔቴኪ ሲለቁ የተካቸው ሳንቲያጎ ሶላሪ አሁንም በድጋሚ ወደ ማድሪድ ቤንች ይመልሳል፣ የማድሪድ ጊዜ አሰልጣኝ ይሆናል ብለው ዘገባ አውጥተው ነበር። ከዚያ ሽንፈታቸው በኋላ ቀጥሎ የመጣው ጨዋታ የኦሳሱናው ጨዋታ የነበረው የአሰልጣኙ መሰናበት እና የመሰናበት ስጋት ተጨባጭ ነበር። ፍሎረንቲኖ ፔሬዝ ሊያሰናብቷቸው አስበው እንደነበር ብዙ ጊዜ ስለ ማድሪድ በሚያወጧቸው ዘገባዎች ተአማኒነት ባገኙ ብዙሃን መገናኛዎች ተዘግቧል። ነገር ግን እዛ ጨዋታ ላይ ከአንቸሎቲ ጋር ያለው ግንኙነት በጣም ጥሩ ስለሆነ የአሰልጣኙ የመሰናበትም ስጋት እንዳሳሰበው አይነት ሶስት ጎል አስቆጠር፣ 12 ድሪብሎች አደረገ። አምስተኛው በዚህ ዓመት ብዙ ድሪብል ያደረገበት ጨዋታ ነው። ከዚያ በኋላም ከአሰልጣኙ ጋር ሄዶ ነው ደስታውን የገለጸው። የአትሌቲክ ቢልባዎ ጨዋታም ለማድሪድ በአስቸጋሪ ወቅት የተደረገ ጨዋታ ነበር። ከዛ የአምስት ለአንድ የአርሰናል የደርሶ መልስ ሽንፈት በኋላ የተደረገ ስለሆነ ያ ሬሞንታዳ፣ ያ ማጂካል ሪችዋል፣ ያ ሁሉ የማድሪድ እንደገና የመጀመሪያውን ጨዋታ ውጤት ቀልብሶ የማለፍ ንግርት አልሰራም። በማድሪድ ድብርት ነበር ሰሞኑ ስቴዲየም ውስጥ የኤምባፔ ምስል ሲታይ ሳይቀር የተቀጣው እና በጉዳት ምክንያትም ያልተሰለፈው ተጫዋች ተጫውበት ነበር። ከጨዋታው መጀመር በፊትም ይህንኑ ስሜት እንደው እንዳይስተጋባ ለማድረግ እንደመሞከር አይነት የሪያል ማድሪድ የስቴዲየም የፒኤ ሲስተም የተጫዋቾቹ እና የአሰልጣኞቹ ስም ሲጠቀስ የስቴዲየሙን ፐብሊክ ኦፒኒየን ጌጅ ለማድረግ ለማወቅ እንዳይቻል ከፍ ያለ ሙዚቃ ተከፍቶ ነበር፣ የተጫዋቾቹ ስም ይጠቀስ የነበረው ግን ተጫዋቹም እንዳልኩት በቫሌንሲያው ጨዋታ የፍጹም ቅጣት ምት ከሳተ በኋላ የነበረው ተቃውሞ በፍጹም ደስ አላሰኘው ጎል አስቆጥሯልኮ በዛ ጨዋታ ነገር ግን ተቃውሞ ለማከም በቂ አልነበረም በኋላ ሁጎ ዱሮ ለቫሌንሲያ ጎል አስቆጠረና በላሊጋው የዋንጫ ፍክክር ውስጥ በጣም ሀይለኛ ምት ኖሯል ሪያል ማድሪድ ላይ የደረሰው አንድ ነጥብ ልዩነት ብቻ ነበር ድንገት ወደ አራት ሰፋ ማለት ነው በዚህ ደስተኛ ባይሆንም ግን ባለፉት ዓመታት ያደረገው አንድ ነገር እና አይ ቲንክ የሜንታሊቲውን የአእምሮ ጥንካሬውንም የሚያሳይ የሚመስለኝ እንዲህ ነው፣ በትልልቅ ሪያል ማድሪድ ጫና ውስጥ በሚገባባቸው ሞመንቶች ላይ ሪስፖንድ ያደርጋል። አሁን እዛ ጨዋታ ላይ ጎሮሳቤል የሚባለው የአትሌቲክ ቢልባው ተጫዋች በፍጹም ሊቋቋመው አልቻለም። ጨዋታው ካበቃ በኋላም አንቼሎቲ በሁለተኛ አጋማሽ በተለይ ጎሮሳቤል እየዛለ እየዛለ፣ መጨረሻ ላይ ብዙ ኦፕኒንጎች ማግኘት ጀምረን ነበር ጎል አስቆጠረ ቢሻርበትም፣ ሁለት ወይ ሶስት ድንቅ ኳሶች ሰጠ። በማጥቃት በጣም አስደናቂ ነበር። አንደኛው ለቤሊንጋም የሰጠው ግሩም ኳስ ነበር አሉ። እውነታቸው፣ ምክንያቱም በዛ ጨዋታ ላይ ስድስት የጎል እድሎች ነበር የፈጠረው፣ ስምንት ክሮሶች ነበር ያደረገው። በሁለቱም ምርጡ የሪያል ማድሪድ ተጫዋች ነበር። ግን በተለይ ድሪብሎች፣ የግል መፍትሄ መፈለግን የሚያሳይ ነው ስል በሌሎችም ጨዋታዎች አሳይቷል በተለይ በትልልቅ ጨዋታዎች በተለይ ሪያል ማድሪድ አጥብቆ በሚፈልገው ጊዜ አሳይቷል። በዚህ አመት ሌላ ሃትሪክ የሰራበት ጨዋታ የቦሩሲያ ዶርትሙንድ ጨዋታ ነው። የመጀመሪያ አጋማሽ የሶስተኛው ቀን የቻምፒየንስ ሊግ ጨዋታ ነበር የነበረው። ቡድኑ መጀመሪያ በሊል ተሸንፏል። እዛ ጨዋታ ላይ በኑሪ ሻሂን ቡድን ሁለት ለዜሮ ይመራ ነበር። ሁለተኛው አጋማሽ ላይ ግን ተጫዋቹ ሀትሪክ ሰራ ሀትሪክ መስራት ብቻ ሳይሆን ግን ከቤሊንጋም ቀጥሎ ብዙ የባላ ጋራ ቡድን ተጫዋቾችን ፕሬስ ያደረገው እሱ ነበር ቤሊንጋም 27 23 ግን ብዙ ድሪብልም አድርጓል በዚህ የውድድር ዘመን ብዙ ድሪብል ካደረገባቸው ጨዋታዎች መካከል አንደኛው እርሱኛው ጨዋታ ከአታላንታ ጋር የውድድር ዘመን የመጀመሪያ ጨዋታቸውን ዋርሶ ላይ በስፔን ሱፐር ካፕ ሲያደርጉ በጨዋታው ላይ ከሁሉም የማድሪድ ተጫዋቾች በላይ ብዙ ድሪብል የሞከረው እሱ ነው 11 ድሪብሎች አድርጓል። የማድሪድ የመክፈቻ ጎል ሲቆጠር ፌደ ቫልቬርዴ ሲያስቆጠር እሱ ነው የመጨረሻውን ኳስ የሰጠው። ለዚህ ነው በትልልቅ ጨዋታዎች ላይ የበለጠ ሪስፖንሲቢሊቲ ኃላፊነት ይወስዳል የሚባል በሪያል ማድሪድ 311 ጨዋታዎችን ሲያደርግ ቅድም እንዳነሳሁት ብዙ ድሪብል የሞከረበት ስድስተኛ ጨዋታ የባለፈው ሳምንት የቢልባኦ ጨዋታ ነው። ሶስተኛው ብዙ ድሪብል የሞከረበት ጨዋታ የፍጻሜ ጨዋታ ነው። በ2023 የኮፓ ዴል ሬ ፍጻሜ በላ ካርቱሃ ሲደረግ እዚያ ጨዋታ ላይ ሞንካሊያ የሚባለውን ተጫዋች ቶርመንት አድርጎታል። 21 ድሪብል ነበር ያደረገው። በኋላ ሪያል ማድሪድ ሁለት ለአንድ አሸንፎ የዛ ጨዋታ አሸናፊ ነበር። አስረኛው ብዙ ድሪብል ያደረገበት ፣ እንግዲህ ብዙ ድሪብል ያደረገባቸውን ጨዋታዎች በቁጥር አንድ፣ ሁለት፣ ሶስት እያለን ስናስቀምጥ አስረኛው የባለፈው የቻምፒየንስ ሊግ ፍጻሜ ጨዋታ ከዶርትሙንድ ጋር የተደረገው ጨዋታ ነው። 15 ድሪብሎች ሞከረ። ፐርሲስተንት የነበረው የማድሪድ ተጫዋች እሱ፣ ሶስተኛው ብዙ ፕሬስ ያደረገውም ተጫዋች ነበር 14 ጊዜ ከሮድሪጎና ከቫልቬርዴ ቀጥሎ። ከአርሰናል ጋር በነበረው ጨዋታ ማድሪድ ደካማ ከነበረባቸው ምክንያቶች መካከል አንደኛው እሱም፣ የተቀዛቀዘ ምሽት በለንደንም በማድሪድም አሳለፉ። አራት ጊዜ ብቻ ነው በሁለቱ ጨዋታዎች የሞከረው አራቱም አልተሳኩለት። አስራ ሰባተኛው ብዙ ድሪብል ያደረገበት ጨዋታ ከ311 ጨዋታዎች መካከል። ሌላኛው ደግሞ የማድሪድ ትልቅ ሬሞንታዳ የታየበት የፓሪሰን ጀርማው የ2022 የሩብ ፍጻሜ ጨዋታ ነው። 14 ድሪብሎች ነበር የሞከረው። 28ኛው ብዙ ድሪብል የሞከረበት ጨዋታ አምና ባየር ሚኒክን ያሸነፉበት ሌላ ሬሞንታዳ የጠየቃቸው የቤርናቤው ጨዋታ ነበር። እዛ ላይ ደግሞ 12 ድሪብሎች ነው የሞከር። ስለዚህ ማድሪድ ቅርቃር ውስጥ በሚገባበት ጊዜ ወይም ሞመንቱ ከፍ በሚልበት ጊዜ አንዳንዶቹ አጋጣሚዎች ላይ እንዳልኩት ጫና የኦሳሱ ነው፣ የዶርትሙንዱ ጨዋታ ወይም የቢልባዎ ጨዋታ ለጫና ሪስፖንድ ሲያደርግ፣ ሌሎቹ ጨዋታዎች ደግሞ ኦኬዥኑ ከፍ ሲል፣ ለምሳሌ የቻምፒየንስ ሊግ ፍጻሜዎች አምና የባየር ሚኒክ ጨዋታ ግማሽ ፍጻሜ ጨዋታ ወይም የ2023 የኮፓ ዴል ሬይ ፋይናል ከኦሳሱና ጋር ስለዚህ ኦኬዥኑ ከፍ ሲል ጫናው ሲበረታ ተጫዋቹ ሜዳ ውስጥ ሪስፖንድ ያደርጋል። ሪስፖንድ የሚያደርገው ምላሽ የሚሰጠው ግን የበለጠ ድሪብል በማድረግ ነው። ሜዳ ውስጥ በሱና በዡል ኩንዴ መሀል ከባድ ትንቅንቅ ልናይ እንችላለን ማለት ነው። አንዚ ፍሊክም ይህንን በማሰቢው ይመስላል። በሳምንቱ አጋማሽ ከሪያል ማዮርካ ጋር በነበረው ጨዋታ ፈረንሳይ የቀኝ ተከላካያቸውን አሳርፈውታል። አንቸሎቲ ልክ ኩንዴ ያገኘውን ያህል ረጅም ረፍት ለቪኒ ያልሰጡትም ግን ከሄታፌ ጋር በነበረው ጨዋታ ቀይ ራስ አስወጥተውታል። ይሄኛው የሜዳ ክፍል ላይ የሚኖረው ፉክክር ቀላል አይሆን።